ኦሪት ዘፍጥረት ምዕራፍ አንድ የፍጥረት ታሪክ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በውኃው ላይ ነበረ፤ የእግዚአብሔርም መንፈስ በውኃ ላይ ይሰፍፍ ነበር። እግዚአብሔርም ብርሃን ይሁን አለ። ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም በብርሃንና በጨለማው መካከል ለየ። እግዚአብሔርም ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። ማታም ሆነ ጥዋትም ሆነ፣ አንደኛ ቀን ሆነ። እግዚአብሔርም በውሃው መካከል ጠፈር ይሁን በውሃና በውሃ መካከልም ይለይ አለ። እንዲሁም ሆነ። እግዚአብሔርም ጠፈርን አደረገ። ከጠፈር በላይና ከጠፈር በታች ያሉትን ዎች ለየ። እግዚአብሔር ያንን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ፣ ጠዋትም ሆነ፣ ሁለተኛ ቀን ሆነ። እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለው ውሃም በመጠራቀሚያ ተሰበሰበ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መጠራቀሚያውንም ባሕር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን በየዘሩ በየወገኑና በየመልኩ ዘር የሚሰጥ ቡቃያን በምድር ላይ በየወገኑ ዘሩ በውስጡ የሚገኘውን ፍሬ የሚያፈራውን ዛፍ ታብቅላል። እንዲሁም ሆነ። ምድር በየዘሩ በየወገኑና በየመልኩ የሚዘራ ቡቃያን በምድር ላይ በየወገኑ ዘሩ በውስጡ የሚገኘውን ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን ሆነ። እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌሊት ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት ለዓመታትም ይሆኑ በምድር ላይ ያበሩ ዘንድ በሰማይ ጠፈር ለማብራት ይሆኑ። እንዲሁም ሆነ። እግዚአብሔር ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን ቀንን እንዲመግብ፣ ትንሹ ብርሃንም ከከዋክብት ጋር ሌቲን ሌሊትን እንዲመግብ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው ማእልትንና ሌሊትንም እንዲመግቡ በማእልትና በሌሊት መካከል እንዲለዩ እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ፣ ጠዋትም ሆነ አራተኛ ቀን ሆነ። እግዚአብሔርም አለ፣ ውሃ የሕይወት እስትንፋስ ያላቸውን ተንቀሳቃሾችና በምድር ላይ ከሰማይ በታች የሚበሩ አእዋፍን ታስገኝ። እንዲሁም ሆነ። እግዚአብሔርም ታላላቅ አንበሪዎችን ውሃ ያስገኘውን ተንቀሳቃሽ ሕያው ፍጥረትን ሁሉ በየወገኑ በሚበሩ አእዋፍም ሁሉ በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው። ብዙ ተባዙ፣ የባሕርንም ውሃ ሙሉ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛም ቀን ሆነ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊትን እንደየወገኑ እንስሳትንም እንደየወገኑ በምድር የሚንቀሳቀሰውን ሁሉ እንደየወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ ሰውን በአርአያችንና በአምሳላችን እንፍጠር የባሕር ዓሣዎችንና የምድር አራዊትን የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሉአት፣ ግዟትም የባሕርን ዓሣዎችንና የምድር አራዊትን